አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናቸው? እኛ ደህና ነን። ሰሞኑን በጣም በጣም በጣም ጠፍተናል። በጣም ይቅርታ። እና አሁን እንግዲህ እጅግ አጨዳ ነበረን። ወደ አጨዳ እንሄዳለን ማለት ነው። እንደምታዩት ያሉት ያሉትም ሰውይ ጉድ ጉድ እያሉ ነው ማለት ነው ራቢያ

ምን ምን አዘጋጅታችኋል? ለጂጊው ለጂጊው። ማሻአላ ተባረካላ። ሙጀራ ሁለት ሙጀራ ጋግሬያለሁ። አሁን ሙጀራ እየጋገርኩ ነው። የመኋላሁን ሰታት ወጥ እንሰራለን። መሻ ያው እንግዲህ እርድያሳ መታውልናል። እንግዲህ ዘመሪም እየመጣልን ነው። ሁላሁ ጉ ይዘናል። ረአብራችሁን ቆዩ። ማሻአላ ማሻአላ ጥሩ ነው። ጥሩ ነው። ወይ እኛ ምን አልሐምድሊላሂ እንግዲህ እንደምታዩት እንጀራችንን እየጋገረ ነው ማዘር፣ እየጋገረች ነው ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ፣ ሼር እያደረጋቸው አበረታቱን። በመጥፋታችን በጣም ይቅርታ እንጠይቃለን። ሰብስክራይብ፣ ሼር እያደረጋቸው አበረታቱን። አራ ቻናላችንን እንዲ አልሄድም፣ አልሄድም። ለዚህ ሁሉ ልፋታችን ዋጋ ማግኘት አለብን። እናንተም ሼር፣ ሰብስክራይብ እያደረጋቸው አበረታቱን እና ዲያ እንትን እንዲ እንትን

ምን እያረኩ ነው? አንቱ ደሞ እኔ ቤት እየጸዳሁ ነው ነው ነው አዎ፣ ጉድ ይሄ እንህ ያፈራል በዚያ ሀገር ነው አረባችን ይኸው ነው አረብ ሀገር ገብታል ምን አለ ሁለት ዶሬ ነው ያሉት በቤቱ እንሂድ

ጥሩ ነው፣ ጥሩ ነው። በዚህ ተመልካቾቻችን ብዙ አስተያየት ሰጥተዋል። እዚህ ያለውን ድንጋዩን ለምን አታነሱትም? ከብቶቹ አይመቻቸውም ብለዋል እኮ። እናነሳለን፣ ለክረምቱ እግራቸውን ይበላዋል ብለን ነው። አዎ፣ ድንጋይ ከሌለው ለዛ ነው እንትን የሚባለው እሱ የጥጃው ነው። አዎ፣ የጥጃው ነው። በሉ አይዟቸው እና ቂማ ምናምን ያቸው እዚህ ምን እንደሆነ፣ ቂማ በርበሬ ምንድን የምታውት? እዚህ አስጥተና 3 ኪሎ በርበሬ እንግዲህ። በይ ምን እየለቀምሽ ነው? ምስር ምንድን ነው ይሄ? ሙሃዱዋ ነው ባሉ። አዎ ሙሃዱዋ አያት፣ ምርጥ ሙሃዱዋ አላወኩበትም። አያት ይሄ ደግሞ ምንድን ነው አንቺ? ጓያ። ጓያ ምስር መስሎኝ ነበር። አይ ጥሩ ነው። እ ደግሞ እንደምታዩት የጫጩት መላቀቅ ያለ ዋቸው፣ የጫጩት መፈልፈያ ያኔ እንደው የሚያስቀግር ነው። በዚህ ሙገቻ እየሰሩ ነበር። እንደምታወት ግቢው ምን ይመስላል፣ እንግዲህ ይህን ይመስላል። እዋቸው ሽር ጉድ እያሉ ነው። አሁን ደሞ እስኪ ወዲያ ረዳው እንሂድና ምን ይመስላል ውሏቸው፣ ምናምን የሚለውን ደግሞ ጠቃቅሰን እንመጣለን። በቀሎ እሸትም ምናምን አብዛኛው ደርቋል። እንግዲህ እዚህ ነው የምንኖረው፣ ምንም ነገር የለም። በጣም የሚያምር ነው አሁን እንግዲህ ወዲያ ረዳዎቹ እንሄድ ነው። ጥንቅሽን እንቁረጥና ጥንቅሽን እንቁረጥና እየበላን ወዲያ ረዳዎቹ ወዲያ ረዳዎቹ እንሄድ ያለን ማለት ነው። ጥንቅሽ እዛ አንድ አንድ ጥንቅሽ አለች እንቁረጥ። በዛ ታች ሩቅ ነው ሳር የሚታጨድበት ማለት ነው። በጣም ሩቅ ነው በጣም በጣም በጣም። እና ወደ እዛ እንሄድ ያለን እስከ መጨረሻው ድረስ ቪዲዮውን ተከታተሉን። ዲያታይዘን መተን ተቋርጦብን ነው። ያው ነገ ተመልሰን ሄደን ወደ ቦታው ሄደን የምናመጣ ይሆናል። ላይቭ እንገባለን ነገ እጅም መታኛሁን ሚሄድ ሚሄድ ሚሄድ ተመልካቾቻችን፣ ይህን ይመስላል እንግዲህ ጫካው፣ ወየት እንደሆኑ እናይታወቅ። ቤታችን እዛ ነው። ሴቶቹ እዛ ሽርጉድ እያሉ ነው። እኛ በቀሎም አለ፣ ትንሽ ትንሽ ገብስ አለ፣ ምን አለ በኋላ ይህን ስለ አዝመራው ደግሞ የምናሳያቸው የሆነ ምስሉ እንደምታዩት እንግዲህ ቦታው ይህንን ይመስላል። ለእናንተ ጠቅላል አድርገን ለማሳየት እጎራ ላይ ወተን ነው እንዲህ የምናሳያችሁ። ምንም በአካባቢው ምንም ነገር የለም፣ እንደምታው በጣም የሚያምር ውብ የሆነ ቦታ ነው። ወላሂ እንደምታዩት ለእናንተ ያው አድርገን ለማሳየት እየሞከርን ነው። ይህን ይመስል እኔ እንግዲህ ያለሁት ምን አይነት ድንጋይ ላይ ነው ያለሁት። እንዲ ስ የሚያክል ድንጋይ ላይ ነው ይሄው። ወዴ ሙሄ ምርጥ ቦታ አስይ ዲስ ሲስተል በቃ እዚህ መተኛ ናት ማለት ነው። እና እንደምታዩት በቃ ለየት ያለ ኑሮ ነው እዚህ የሚኖረው ማለት ነው። አሰላም አለይኩም። እንደምታዩት ለመሄድ በጣም አስቸጋሪ ቦታ ነው። ምን ደሞ በዛ ማሽላ አለ ምናምን ባቄላ። እንግዲህ ሳር የምታጨደው እዛ ታች ነው ማለት ነው። ትንሽ እዛ የታጨደ ሳር አለ፣ እንሂድ። በጣም ሳሩ አስቸግረኛል። አሁን የድንጋይ ላይ ቁሜ ነው። አሁን እንሂድ ማለት ነው። አብረን አብረን እንሂድ እንሂድ እንሂድ። ወደፊት መንገዳችን እየገባን ነው። መንገድ ላን አገኘናም ማለት ነው። እንደምታወት ይህን ይመስላል አዝመራ አሁት እዛ ጋ እያጨም የታጨደው ለሽልሻውት በታች ዙረዋል። አሁን መንገዱ በዚህ ውስጥ መሰሉ

በዚህ ዳርዳሯን ብለን እናሄድ እስኪ። ዳርዳሯን ብንሄድን እንደምታወት እንግዲህ ሳዳችን በዚህ አዝረክረከወት ነው እ

ሁ አይዟችሁ አይዟችሁ አይዟችሁ። ምን አለብኝ አለብኝ። ከሊል ምን እየሰራ ነው?

ያ ያሁ ይዤ መጣሁ ነው እንግዲህ፣ እንደምታው እንደማሆን ዳቦ ይዘን እየሄድን ነው ማለት ነው። አጨዳው ምሳ ሰአል ላይ ዳቦ ደርሶ ምሳ ሰአል ላይ ማለት ነው። አሁን አጨዳው ይዘን እየሄድን ነው ማለት ነው። እንግዲህ አሁን ምሳችንን ዳቧችንን ቆራርሰን ምሳ እየበላን ነው ማለት ነው። ቤተሰብ ሰብስክራይብ ሼር እያደረጋችሁ ማየታችሁን አትርሱ ማለት ነው ለጓደኞቻችሁ። እና እንደምታዩት አሁን ምሳ እየበላን ነው ዳቧችንን ቆራርሰን በትሪክስ በጥብጠን ማለት ነው። እንግዲህ እየበላን ነው። እንብላ እንብላ ብለናል ሁላችሁንም እንደምታዋቸው ብዙዎቹም ተሽኳር ማሜ ናቸው፣ አትቀርጸም ምናምን የሚሉ አሉ። ይባያ። ይሄ

ቂጣም ቂጣ በንጥር ነው የሚበላው። እንደምታዩት ቂጣ እየበላን ነው ማለት ነው። እዚህ እንደምታውቁት እየበሉ ነው እንጂ እኛ ካጨዳ ብንሄድ ቂጣ እየበሉ አገኘናቸው። እንዷ ተጠብቁንም እንዲ አጨደውን ድረብረስ ብለን እስከምንመጣ እያልናቸው መጣ ይያልናቸው በነጥር እየበሉ ነው። እንደምታወት አነጥረው ይበላሉ። ይበሉታል ይበሉታል ይበሉታል ይበሉታል። ቂጣው ደግሞ እንደምታወት የጤፍ ቂጣ ነው። ተውኝ፣ ያስጎመጃል። ረ ተውኝ። አቆ እንዲያ አይወራም። እንዲው እዚህ ነገር አይወራም። ቂጣው ነገር

እንግዲህ እንደምታዩት አሁን እኛ ደግሞ ምሳ እየበላን ነው ማለት ነው። እነሱን አብልተን እጅ አስታጥበን ጨረስን ማለት ነው። ብዙም እንዲቀረጹ ስላልፈለጉ ነው ብዙን ያልቀረጽንላችሁ። እና አሁን የጠር እኛ እየተጎራረስን አብድና እኔ ምናምን ነው ማለት ልጆቹም እየበላን ነው ማለት ነው። እንብላ ሁላችሁንም ብለናል። አው እንጀራው እንደምታዩት ሞሰቡ ቀርቧል። ኧረ ተውኝማ እየነፋ ነው ነው ሞሰቡን አቅርበው እንብላ እንብላ እንግዲህ አሁን እንደምታውኝኛም እየበላን ነው። ይሄ ቪዲዮ እንግዲህ የመጨረሻችን ይሆናል። እስካሁኑ አብራችሁን ለቆያችሁ በጣም እናመሰግናለን። ሁላችሁንም እንወዳችኋለን። ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ደሞ በሌላ በአዲስ ቪዲዮ እንመለሳለን እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። ሁላችሁን እንወዳችኋለን። ሰላማችሁ በያላችሁበት ብዝት ይበልልን። እናመሰግናለን። ባይ ባይ ባይ ባይ